እየተላለፈ ይገኛል። በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የሄሞራጂክ ፊቨርን አስመልክቶ የጤና ሚኒስቴር መግለጫ ያወጣ ሲሆን ሁሉም የህብረተሰብ ክፍል ጥንቃቄ ያድርግ ብሏል። በዚህም ታዲያ ምልክቶቹ እና እንዴት ጥንቃቄ እንደምታደርጉ ልንገራችሁ። የሄሞራጂክ ፊቨር በተለያየ ቫይረሶች የሚከሰቱ አደገኛም ተላላፊ በሽታዎች ሲሆኑ እነዚህም በሽታዎች የደም ስሮችን በተለየ መልኩ የማጥቃት አቅም ስላላቸው ትኩሳት፣ መድማት እንዲሁም ደግሞ ሾክ እና ኦርጋን ፌለርን ያስከትላሉ የተባለ ሲሆን ከታማሚዎች የሰ ሰውነት እርጥበት ጋር በሚደረግ ንክኪም ሊተላለፉ ይችላሉ። ታማሚ የነካውን ወይም ደግሞ የተጠቀመበትን ዕቃ በመንካትም፣ ከዚህ ባለፈም ደግሞ በዚህ በሽታ የሞተውን ሬሳ በመንካትም ሊተላለፍ ይችላል ተብሏል። ሁላችሁም ታዲያ ጥንቃቄ እንድታደርጉ መልእክት የተላለፈ ሲሆን ከምልክቶቹ መካከልም ታዲያ ትኩሳት፣ ብርድ ብርድ ማለት፣ ቁርጥማት፣ ራስ መታትም፣ ድካም፣ ንስር፣ የድድ መድማት፣ ተቅማጥ፣ ማስመለስን ይመለከታል። እንዴት እንጠንቀቅ ለሚለው ደግሞ እጅ በሳሙና እና በውሃ መታጠብም፣ ማስክ መጠቀም፣ እንዲሁም ደግሞ ምልክቱ ያለበት ሰውና በዛ አካባቢ የጉዞ ታሪክ ካለው ሰው ጋር ንክኪ አለማድረግም፣ ወደ በሽታው ያለበት ኤሪያ ጉዞ አለማድረግ፣ ምልክቶች ካሉ በአፋጣኝ ወደ ጤና ተቋም ማምራት ያስፈልጋል ተብሏል። ጤና ሚኒስቴር ታዲያ በዚህ ጉዳይ ላይ ከፍተኛ የተባለ ጥናትና ርብርብ እያደረገ እንደሆነ በዚህ መግለጫ ላይ የገለጸ ሲሆን ህብረተሰቡ ግን ጥንቃቄ እንዲያደርግም መልእክቱን አስተላልፏል። በጂንካ ከተማ የተፈጠረው አስደንጋጭ ነገር ምንነቱ ባልታወቀ ህመም የአምስት ሰዎች ህይወት ማለፉ ተሰምቷል። ከሟቾቹ መካከል ሁለቱ በጂንካ ሆስፒታል የሚሰሩ የሕክምና ባለሙያዎች ናቸው ተብሏል። ተነስተለን ውድ ሸገሪ፣ ሰሞኑ ምንነቱ ባልታወቀ ህመም የአምስት ሰዎች ህይወት ማለፉ ተሰምቷል። ጉዳዩ በጂንካ ከተማና በነዋሪዎች ዘንድ መረበሽ መፍጠሩን ተሰምቷል። ቃላቸውን ለቲክቫ የሰጡ የከተማዋ ነዋሪ ሰው ተጨንቆ ነው ያለው፣ ሀዘን እንኳን ለመሄድ ፈርቶ የሚቀርም በድፍረት የሚሄድም አለ፣ የመረበሽ ስሜት ውስጥ ነው ያለ ነው ሲሉ የአካባቢው ነዋሪዎች ተናግረዋል። ምንነቱ ባልታወቀ ህመም ወደ ጂንካ ሆስፒታል ገብተው የነበሩ ከሶስት ሰዎች ውስጥ አንዱ በሆስፒታሉ ህይወቱ ያለፈ ሲሆን ሁለቱ በሪፈር ወደ ሀዋሳ ሪፈራል ሆስፒታል ሲወሰዱ፣ አንደኛው ታማሚ በመንገድ ላይ አንደኛው ታማሚ ደግሞ ሀዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉን በጂንካ ሆስፒታል የሚሰሩ ባለሙያ አረጋግጠዋል። በጂንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉ ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉ ተሰምቷል። ለጊዜው ምንነቱ ባልታወቀ ህመም በአጠቃላይ የአምስት ሰዎች ህይወት ሲያልፍ ጉዳዩ በጂንካ ከተማ ከፍተኛ ጭንቀት መፍጠሩን የአካባቢው ነዋሪዎች ተናግረዋል በዚህ ድንገተኛና አጣዳፊ በሆነው ህመም ህይወታቸው ካለፉት መካከል የጂንካ ቁጥር ስድስት ቤተ ክርስቲያን አራት አገልጋዮች ይገኙበታል ተብሏል። እጅግ በሚያሳዝን ሁኔታ የአንድ የቤተ ክርስቲያን አገልጋዮች በወረርሽኙ ተይዘው ወደ ህክምና ተቋም ከመጡ በኋላ በተለያየ ጊዜ ህይወታቸው ማለፉ ተሰምቷል። ሌላኛው ደግሞ የወጣው መረጃ የጂንካ አጠቃላይ ሆስፒታል ነርስና ሀኪም ከሆኑት መካከል ዶክተር አብዩና ነርስ አማን ካሳ በዚሁ ድንገተኛ በሆነው ህመም በአስር ቀናት ልዩነት ትላንትና ከትላንት ወዲያና እንዲሁም ዛሬን ጨምሮ በአጠቃላይ አምስት ሰዎች ህይወታቸው አልፏል። ሰላም ሰላም፣ ውድና የተከበራቸው የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ በኢትዮጵያ ውስጥ በተለያየ ጊዜ እንግዲህ የተለያዩ በሽታዎች እየመጡ ነው። አሁን ደግሞ በጂንካ ከተማ በጣም በሚያስደነግጥ ሁኔታ አምስት ሰዎች፣ ሁለት ዶክተር፣ አንድ ዶክተርና ና አንድ ነርስን ጨምሮ አምስት ሰዎች ህይወት የቀጠፈ ነው ማለት ነው። እንዲሁም ደግሞ ስለ በሽታው ምን አይነት ምልክቶች እንዳሉት ደግሞ መግቢያ ላይ ሰምታችኋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጎ ይሄንን መረጃ ሁሉም ሰው እንዲሰማው ላይክ እና በሼር ግቡ ማለት ነው። ምክንያቱም ብዙዎች ይጠንቀቁ። አሁን ላይ ያለው ወደ ጂንካን ያለ ሊስፋፋ ስለሚችል ይህ በሽታ ማለት ነው። ወደዛ አካባቢ የሚሄዱ እንዲሁም እንደ ኮሮና ነገር ወረርሽን ጉንፋን አስመስሎ ብዙ ህዝቦችንም እያመመን ያለው በአዲስ አበባ እንዲሁም በክፍለ ሀገር በየቦታው ገብቷል። ልክ ጉንፋን መሰል ነው፣ ግን በጣም ኃይለኛ በሽታ ነው። እንደ ወረርሽኝ ብዙዎች ይታመማሉ። ስለዚህ ፈጣሪ ይጠብቃችሁላችሁም ራሳችሁን እንድጠብቁ ይህ አስደንጋጭ ነገር እንግዲህ ጂንካ ላይ አንዱ አንዱ ቤት ለቅሶ አለመሄድ እንዲሁም አስክሬን ላለመንካት ምልክት ያለበትን እነዚህ አምስቱ የሞቱት ሰዎችን በማየት ማለት ነው። የአንድ አካባቢ እንዲሁም የአንድ ቤተ ክርስቲያን አገልጋይ የሆኑ ናቸው። ሶስቱ በጣም በሚያሳዝን ሁኔታ የአንድ ቤተ ክርስቲያን ሰባኪ የሆኑ ሰዎች አንድ ላይ እና ስለዚህ እዛ ቤተ ክርስቲያንም የሚሄዱ ከየት ይምጣ ከየት ይምጣ አልታወቀም። እንግዲህ እነዛ ሶስቱ የቤተ ክርስቲያን አገልጋዮች ማለት ነው። እንዲሁም ደግሞ ያክሟቸው አንድ ዶክተር፣ አንድ ነርስ አምስቱም አንድ ላይ አልቀዋል። ስለዚህ ሰዎች ወደ ሆስፒታል ከመሄዳቸው በፊት ያሉትን ምልክቶች ስታዩ ብዙ ጥንቃቄዎች እንድታደርጉ፣ በአሁኑ ሰዓት ሆስፒታልም ስትሄዱ ምንም አይነት በሽታ ቢሆን ታማችሁ ማክስ እንዲሁም ጓንት ብትለብሱ ጥሩ ነው ላለው ምክንያቱም ሁላችሁም እንደ ኮሮና ጊዜ መሸፈን አለብን አፋችንን፣ ንክኪነት ባናደርግ ባንጨባበጥ፣ ፈጣሪ ይጠብቃችሁ። እንግዲህ በጣም ያስፈራል ማለት ነው። ስለ በሽታውም ተነግሯል እንዲሁም መግለጫ ወጥቷል ማለት ነው። ሁላችሁም ይሄንን ነገር ተጠንቀቁት። የሆነ ሰዓት ላይ የሚገርማችሁ ነገር እንዲህ አይነት በሽታ ገብቶ ነበረ የምታቁ ከሆነ ከከብቶች የመጣ በሽታ ነው ተብሎ፣ እንደውም መጀመሪያ አንድ ላምናት ሳያውቁ መታመሟን ማለት ነው ያችን ስጋ የበሉ እንዲሁም ደግሞ ስጋውን ያረዱ ሰዎች በአጠቃላይ ነው የሞቱት ማለት ነው። ቅርጫ አድርገው በልተው ይህንን እንደዚህ አይነት ነገር ማለት ነው ተላላፊ ነው። የነኩ የነኩትም የበሉትም ሁሉም ሆስፒታል ሄደው ምንም ባልታወቀ ሁኔታ ሁሉም ተራ ተራ በጣም ህይወታቸው አልፏል ማለት ነው። ምክንያቱም ደም በደም በመነካካት የሚተላለፍ ነገር ነው እና ይሄም በሽታ እንደዛ ነው እየተባለ ነው። ለማንኛውም ምንም ሆነ ምንም ግን ከጣሪክ እንደዚ አይነት ነገር ይሰውረን። ሁላችሁም ራሳችሁን ጠብቁ እና ይሄንን ቪዲዮ ሼር እያደረጋችሁ ሁላችሁም ራሳችሁንም ጠብቁ ቤተሰቦቻችሁም እንዲጠብቁ። እንግዲህ የበሽታው ምልክት ብርድብርድ ብርድ እንዲሁም ደግሞ ደም ማስመለስ ማስቀመጥ፣ የተለያዩ ምልክቶች ተነግሯል ማለት ነው። እንዲህ አይነት ምልክት ካያችሁ አንድ ሰው ከቤት ውስጥ እንዲህ አይነት ምልክት ካሳየ ቀድማችሁ ከሱ ሰው ሽሹት ማለት ነው። ሁላችሁም ራሳችሁ መጠባበቅ ነው። በትንፋሽ ብቻም ሳይሆን በመጨባበጥ በመነካካት የሚተላለፍ በሽታ ነው። እውነት ፈጣሪ ይጠብቀን። እንዳ አጽያታችን አምላክ ወይ ምን ሊያመጣብን ነው? የእውነት በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። ምክንያቱም ኢትዮጵያ ውስጥ እየተደረገ ያለው ነገር በኃጢአታችን ነው እንደዚህ የተለያየ መቅሰፍት እያመጣብን ያለ እግዚአብሔር አምላክ ይሰውረን። ፈጣሪ ይጠብቃችሁ። ኢትዮጵያ ያላችሁ ሁላችሁም አንድ ሰው ከቤት ውስጥ ሲታመም እንግዲህ ሁላችሁም እርስ በርስ መጠባበቅ፣ ምልክቶቹንም እንደሰማችሁት ነው እና እንዲሁም ደግሞ ወደ ጂንካ እየሄዱ ወደዛ ጉዞ ያላቸው ከዛም የመጡ ሰዎች ጋር ከዛ ስለሆነ የተነሳው ንክኪነት እንዳታደርጉ። ቤተሰቦቻችሁ ወደዛ አካባቢ ሂደው ከሆነ ወደ ምርመራ እንዲገቡ ለብቻ አድርጓቸው ማለት ነው ሲሉ በሆስፒታሉ የሚሰሩ አንድ ባለሙያ ተናግረዋል። ታማሚዎች ሲመጡ ያሳዩት የነበረው ምልክት የወባ አይነት ምልክት ነበር። አንዳንዴም ደም በአፍንጫቸው መምጣትና ማስቀመጥ ምልክቶችን ያሳዩ ነበር። አንደኛው ጂንካ ሆስፒታል ነው ያረፈው፣ አንደኛው መንገድ ላይ አረፈ፣ አንደኛው ደግሞ ሐዋሳ ሪፈራል ሆስፒታል እየተረዳ ህይወቱ አልፏል ሲሉ ተናግረዋል። የዛሬ ሁለት ሳምንት አካባቢ አንድ ታካሚ ተመሳሳይ ምልክቶችን አሳይቶ አልፎ ነበር። ተረስቶ ከቆየ ከአንድ ሳምንት በኋላ ካረፈው ሰው ጋር ንክኪ የነበራቸው ሰዎች ምልክቱን ማሳየት መጀመራቸውም ተሰምቷል። ሪፈር የተደረጉት ባለፈው ሳምንት አርብ የነበረ ሲሆን አንደኛው ታማሚ በሆስፒታሉ እያለ ሲያርፍ፣ ሁለቱ ሰኞና ዛሬ እሮብ ጠዋት ህይወታቸው አልፏል።